በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላይክት የጻርቃን የሰማይታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርትናቱን የመቤታችንን ጸሎትና ምልጃ ተስፋ አድርገን ሰሞነ ሕማማትን እንዴት ባለ ጾም እና አመጋገብ እንድናሳልፍ ነው ቅድስት ቤተክርስቲያናችን የምታዘን? በሰሞነ ሕማማት ማድረግ የሌለብን ነገሮች ምን ምን ናቸው? በሰሞነ ሕማማት ሩካቤ ስጋ መፈጸም ክልክል ብቻ ሳይሆን ኃጢአት ነው በሚል ዙሪያ እንማማራለን። የቅዱሳን አምላክ ኃያሉ መድሃን ያለም ሚስጥሩን ይግለጽልን። የወለላይቱ መቤት ልጆች በዚህ በሰሞነ ሕማማት የቤተክርስቲያናችን የስርዓት መጽሐፍ የሆነው ፍትህ መንፈሳዊ ፍትህ ስጋዊ የሚባለው ፍታ ነገስት የካህኑንም የምእመናኑን ሰሙነ ሕማማትን የጾምና የአመጋገብ አክራሞት እንጠቀምበት ዘንድ ጸጋና በረከት እናገኝበት ዘንድ ይደነግግልናል። ወዳጆቼ ለጊዜው የካህናትን እንተዋለን፣ ምክንያቱም በአገልግሎት ስለሚያሳልፉ የምዕመናኑን ግን እንመለከታለን። በዚህ በሰሙነ ሕማማት በፍታ ነገስት በአንቀጽ 15 በቁጥር 578 ላይ ጨው ያለው ቂጣ እንድንበላና የእግዚአብሔርን ውሃ እንድንጠጣ ያዘናል። እንዲሁም ፉቴ ማለት ልምድ ያለን ሰዎችንም በሊቀኖች ከወይን ከስጋ ተለዩ በማለት በጸሎት እንድንመሰጥ እንጂ መጠጥ እንዳንጨልጥ ያዘናል። እዚህ ላይ ልብ ልንለው የሚገባን ሰሙነ ሕማማትን በቂጣና በውሃ የመጾም ጸጋና ልምድ ያለን ሰዎች ብንተገብረው ብዙ በረከት እናገኝበታለን። ልምዱና ጸጋው የሌለን ከሆነ ግን ጽኑ ግዴታ ውስጥ አንገባም። ቂም ቋጥረን፣ ነገር ሸርበን፣ ከወዳጃችን ተናቁረን፣ በሐሜት ተጨማልቀን፣ ስድብን በመላሳችን ተሸክመን እንኳን ቂጣ እየቆረጠምን ለምለም እንጀራ በጥሩ ወጥ እየበላን ባንጾም ይሻላል። ምክንያቱም አፋችንና ልባችን የማይገናኙበት ቃሉና ተግባሩ የተራራቁበት ጾማችን ጾም ሳይሆን በረከት አልባ ልምድ ነው የሚሆነን። በሰሙነ ሕማማት ውስጥ ባለው የአክፍሎት ቀኖች እንደ መንፈሳዊ ልምዳችንና ብርታታችን ፍትሐ ነገሥት በሁለት መልኩ በአማራጭ ያስቀምጥልናል። ይህንንም አርብና ቅዳሜን ግን ሁለቱንም በአንድነት ጾሟቸው የሚችል እስከሌሊት ዶሮ ጩኸት ጊዜ ድረስ እስከ ቅዳሴ ማብቂያ ድረስ ማለት ነው። ምንም ምንም አይቅመሱባቸው በማለት ለብርቶች በዚህ መልኩ ሲያዝ ሲያስቀምጥ፣ ሁለቱን ቀኖች ማለትም ዓርብና ቅዳሜን በአንድነት መጾም ባይችል ወይም ባንችል ግን የቅዳሜን ጾም ይጹም በማለት አስቀምጦልናል። ይህንን ዘርዘር አድርገን ስናየው ዓርብንና ቅዳሜን ግን ሁለቱን በአንድነት ጹማቸው ያለው የሁለቱን ቀን አክፍሎትን ነው። ሐሙስ በልተን ዓርብን ስግደት ውለን ዓርብን እህል ውሃ ሳንቀምስ ቅዳሜንም ውለን ከትንሣኤ ቅዳሴ በኋላ እንድንገድፍ ወይም እንድንበላ ያዘዘበት ነው። ሁለቱን ቀኖች በአንድነት መጾም ባይችል ግን የቅዳሜን ጾም ይጹም ማለቱ ዓርብን በጾምና በስግደት ውለው የማክፈል ልምድ የሌላቸው፣ የመጾም ልምድ ያላቸው ግን መጾም የተቻላቸው ወጣንያን፣ ጎልማሶች፣ አዛውንቶች የስቅለት ዕለት ማክፈል ቢያቅታቸው ዓርብን በልተው ቅዳሜን ግን ያክፍሉ ማለቱ ነው። ይህ ትዕዛዝ በሕመም በደዌና ለመጾም የማያበቃ ልዩ ችግር ያለባቸውን ሰዎች ያገናዘበ ነው። በሰሙነ ሕማማት ፍትሐ ነገሥት በአንቀጽ 15 በቁጥር 593 ላይ ሴቶች ጌጣቸውን እንዲተው ያዛል። ይህም የሆነው ማንም ሰው ዘመድ ሞቶበት አሊያም ለቅሶ ቤት ሲሄድ ለሐዘን የሚመች ልብስ እንጂ ዓይን የሚገባ ጌጣጌጥ አድርጎ አይሄድም። ይህ ሰሞነ ሕማማት የጌታችንን ስቅለትና ሞት እያሰብን የምናዝንበት እንጂ የምንጋጌጥበት ስላልሆነ ነው ሴቶች ጌጣቸውን አውልቀው ከመጋጌጥ የሚከለከሉት። በሰሞነ ሕማማት አንዳንድ ባለትዳሮች በፍትወት በስጋ ፍላጎት ይፈተናሉ። በሰሞነ ሕማማት የፍትወት ጾር እጅጉን የሚያስቸግራቸው ይኖራሉ። ግን በሰሞነ ሕማማት የእኛን የስጋ ደስታ ሳይሆን የጌታን ህማም ስቃይ፣ እንግልት፣ ግርፋት ስቅለትና ሞት የምናስብበት ስለሆነ ሩካቤ ስጋ ክልክል ነው። ይህንንም ፍትሐ ነገስት በአንቀጽ 24 በቁጥር 923 ላይ በከበረች በሰሞነ ሕማማት ይችን ኃጢአት ለሚሰራት ወዮለት። እግዚአብሔር ለሰው ልጆች የሰራው ጋብቻ ግን ልጆችን ለመውለድ ብቻ አይደለም፣ ስለማይጠበቅ ፈቃድም ነው እንጂ እግዚአብሔር አንድ ጊዜ የሚጠበቁበትን አንድም ጊዜ ፈቃዳቸውን የሚፈጽሙበትን ሰራ። ነገር ግን በርኩሳት አይሁን ይላል። እንዲሁም ቁጥር 597 ላይ ክብርት በምትሆን በሕማማት ወራት ይችን ኃጢአት ለሚሰራት ሰው ወዮለት በማለት ያስጠነቅቃል። ወዳጆቼ በሰሞነ ሕማማት የሚፈጸም ሩካቤ ስጋ ኃጢአት ነው። በትዳር ላይ ሩካቤ ስጋ መፈጸም ኃጢአት ባይሆንም፣ እንዲህ በተከለከሉ ቀናት ግን ኃጢአት ነው። ባለትዳሮች መቼም በወር አበባ ጊዜ በወር አበባ ምክንያት ለአንድ ሳምንት የምትታገሱትን የምትታቀቡትን ሩካቤ ስጋ በጌታ ምክንያት በሰሙን ሕማማት ለአንድ ሳምንት መታገስና መታቀብ አያቀታችሁም። በእውነት ስለ ጌታችን ፍቅርና ሕማም ብለን ስጋይ ፍላጎታችንን የፍትወት ስሜታችንን ካልገዛን ካልተውን ጌታችንን ምኑን ወደድ ነው? ስለሱ ብለን ስጋይ ደስታችንን በሱ ሕማም ካልተካን ጌታችንን በሕማሙ አላሰብነውም ማለት ነው። ቅዱስ ጳውሎስ በፊልጵስዩስ መልእክቱ በምዕራፍ 3 ቁጥር 1 እስከ 11 ላይ በመከራውም እንድካፈል ቢሆንልኝ በሞቱ እንድመስለው እመኛለሁ እንዳለ እኛም ስጋዊ ደስታችንን ስጋዊ ፍቶታችንን ትተን ለአንድ ሳምንት በመከራው በህማሙ ልንመስለው ይገባል። ሰው ደግሞ ከእንስሳት የሚለየው አንዱ ስጋዊ ስሜቱን መግታት መግዛት በመቻል ነው። ስለዚህ በህማማት ምክንያት ለአንድ ሳምንት ከሩካቤ ስጋ ታቀቡ። ከትንሣኤ በኋላ ላለው ደስታ አስቡ። በነገራችን ላይ በእንደዚህ ቀናቶች ችግር የለውም በማለት ሩካቤ ሥጋ ፈጽመን ልጆችን እንወልዳለን። የሚወለዱትም ልጆች ብዙ ችግር ያለባቸው ይሆናሉ። በሰሞነ ሕማማት ተጸንሰው ይወለዳሉ። የተወለዱትም ልጆች ለቤተሰባቸው ሕማም ስቃይ፣ መከራ ይሆናሉ። ለራሳቸውም የመከራ ሰው ይሆናሉ። በሰሞነ ሕማማት ለአንድ ሳምንት ተው፣ ታቀቡ ስንባል እምቢ እንላለን። የምንወልዳቸው ልጆች እኛንም እግዚአብሔርንም እምቢ የሚሉ የማይታዘዙ ልጆች ይሆናሉ። ግዝት ባለበት በተከለከለበት ቀን ሩካቤ ሥጋ ፈጽመን የምንወልዳቸው ልጆች በፍጹም የተባረኩ ልጆች አይሆንም። በአጠቃላይ በቅድስት ቤተ ክርስቲያናችን ስርዓት መሰረት በዚህ በሰሙነ ሕማማት የተከለከሉት ነገሮች ሩካቤ ሥጋ መፈጸም፣ እጅ ተጨባብጦ ሰላምታ መሰጣጣት፣ መሳሳም፣ መስቀል መሳለምና ማሳለም፣ ክርስትና ማንሳት፣ ክህነት መስጠት ፍትሐት ማድረግ መስከር፣ አብዝቶ እስከ ቆፈት መብላት፣ በተለይም የላመ የጣመ መብላት፣ ዋዛ ፈዛዛ፣ ሳቅ ስላቅ፣ ጨዋታ፣ ጭፈራ የተከለከሉ ናቸው። እግዚአብሔር በትንቢተ ኢሳይያስ በምዕራፍ አንድ ቁጥር 19 ላይ እሺ ብትሉ ብትታዘዙም የምድርን በረከት ትበላላችሁ እንዳለን እግዚአብሔርንም ቅድስት ቤተክርስቲያናችንም ታዘን እሺ ብለን የሰሙነ ሕማማትን በረከት ለማግኘት ኃያሉ መድኃኔዓለም ይርዳል። የአስተማሪን የመከረን የአባቶቻችን አምላክ ሉለባሪ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና የደረሰው ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ መቤት ድንግል ማርያም ምስጋና የደረሳት አሜን።